አንደኛ ተከሳሽ የኢፌድሪ መንግስት የሽብር ቡድኑን እቅድና ዓላማ ለማስፈጸም በመዋቅሩ ተዋረድ ያሉ መስሪያ ቤቶች እንዲንቀሳቀሱ መመሪያ ሰጥቷል። የሚፈጽማቸውን የሽብር ድርጊቶች ህጋዊና ትክክለኛ ለማስመሰል የሀገሪቱን የፍትህ ስርዓት እንደሽፋን ተጠቅሟል። ለዚህም ከስምንተኛ ተከሳሽ የኢፌድሪ ፍትህ ሚኒስተር ጋር በመተባበር ንጹሃንን ለእስርና ለኢሰብአዊ ግፍ ከመዳረጉን በተጨማሪ በሺዎች ከሚቆጠሩ ሙስሊሞች በዋስትና ማስጠበቂያ ስም በሚሊዮኖች የሚቆጠር ብር መዝብሯል። ለሽብር ዓላማው መደለያ ይሆን ዘንድ በአነስተኛና ጥቃቅን ኢንተርፕራይዝ በማደራጀት ለ2005 የበጀት ዓመት ብቻ 350 ሚሊዮን ብር በመመደብ ተንቀሳቅሷል። ለሽብር ዓላማው የሚገለገልባቸውን የኢትዮጵያ ቴሌቪዥን እና ሬዲዮ ድርጅት ወይም ኤቲቪ እና የኢትዮጵያ ፕሬስ ድርጅትን አዲስ ዘመን ጋዜጣን በመጠቀም የአሰት መረጃ ለህብረተሰቡ በማሰራጨት ህዝበ ሙስሊሙን ሙስሊም ካልሆነው ወገኑ ጋር ለማጋጨት ተንቀሳቅሷል። በአጠቃላይ በኢትዮጵያውያን ሙስሊሞች ላይ የተፈጸመውን የሽብር ድርጊት በፊት አውራሪነት የመራና ያስፈጸመ በመሆኑ የኢፍድሪ መንግስት በፈጸመው የሽብር ድርጊትን ማቀድ ማሴርና መፈጸም ወንጀል በጸረ ሽብርተኝነት አዋጅ ቁጥር 652 ህዝባር 2001 አንቀጽ 3 እና 4 የተመለከተውን በመተላለፍ ተከሷል። ሁለተኛ ተከሳሽ የህወሓት ኢህአዴግ ማዕከላዊ ኮሚቴ የሽብር ቡድኑ ስራ አስፈጻሚ በመሆን ሰርቷል። የሽብር ድርጊቱን በማቀድ በማሴርና አመራር በመስጠት ተሳትፏል። ቀኑና ወሩ በውል ባልታወቀ 1996 ዓመተ ልደት ጀምሮ በሽብር ድርጊቱ ዙሪያ በህቡ በመወያየትና የአጭር የመካከለኛና የረጅም ጊዜ እቅድ በማውጣት የኢትዮጵያውያን ሙስሊሞችን መሪ ድርጅት የኢትዮጵያ እስልምና ጉዳዮች ጉባኤ መጅሊስን የፖለቲካዊ ግባቸው ማስፈጸሚያ ሃይማኖታዊ ተቋም እንዲሆን ተንቀሳቅሰዋል። በህገ መንግስት አንቀጽ አስራ አንድ ና አንቀጽ ሀያ ሰባት የተደነገገውን የእምነት ነጻነት በመቃረን በእምነት ተቋማትና በሃይማኖት ጉዳይ በቀጥታ ጣልቃ ገብቷል። ይህን ህገወጥ ድርጊት በተቃወሙ ንጹሐን ላይ የኃይል እርምጃ በመውሰድ የሽብር ድርጊት እንዲፈጸም ትእዛዝ ሰጥቷል። ስለሆነም ለሽብር ድርጊት በማሴር በማቀድና አመራር በመስጠት ወንጀል በጸረ ሽብርተኝነት አዋጅ ቁጥር 652 ዝባር 2001 አንቀጽ 4 እና አንቀጽ 7 2 የተመለከተውን በመተላለፋቸው ተከሰዋል። ሶስተኛ ተከሳሽ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በሌሉበት የሽብር ቡድኑ የቀድሞ አመራር በመሆን ሰርተዋል። የሽብር ድርጊቱን በማሴር በማቀድ እና አመራር በመስጠት ከፍተኛ አስተዋጽኦ አድርገዋል። ከ17ኛ ተከሳሽ ሀጋየርሊ የተሰጣቸውን ምክር ከልብ በመቀበል ያላቸውን የግል ክህሎት በማከል የሽብር ቡድኑን አላማ በመቅረስ የቡድኑን ጥንሰስ ጥለዋል። በሚያዚያ 9 2004 ለሕዝብ ተወካዮች ምክር ቤት አባላት ባደረጉት ንግግር በሃይማኖት ጉዳይ ጣልቃ በመግባት ኢትዮጵያውያን ሙስሊሞችን ለመከፋፈል ሞክረዋል። የሽብር ዘመቻውን ለመጀመር የነበራቸውን እቅድ የመብት ጥያቄ ያነሳውን ህዝበ ሙስሊም ጥቂቶች በማለት ከማሸማቀቅ አልፈው በእንጭጩ ማስቀረት ሲሉ ዝተዋል፣ አስፈራርተዋል። ይህንኑ የፓርላማ ንግግራቸውን ተከትሎ አምስተኛ ተከሳሽ የፌዴራል ፖሊስ ኮሚሽን በሚያዚያ 2004 በአሳሳ ከተማ በንጹሃን ሙስሊሞች ላይ የህይወትና የአካል ጉዳት አድርሰዋል። ምንም እንኳን የሽብር ድርጊቱን ከመፈጸማቸው በፊት እርሳቸው ራሳቸው በእንጭጩ የቀሩ ቢሆንም የሽብር ቡድኑ በእርሳቸው የተዘረጋለትን የአፈጻጸም እቅድ በመከተል ከፍተኛ የህይወት የአካልና የንብረት ጉዳት አድርሷል። ግለሰቡ በአዋጅ የጸደቀውን የወለድ ነጻ ባንክ የመመስረት መብትን በመንጠቅ በኢትዮጵያውያን ሙስሊሞችና በክርስቲያን ወንድሞቻቸው ተሳትፎ የተቋቋመውን ዘምዘም ባንክ እንዲበተን ቀጥተኛ ትእዛዝ በመስጠት በትነዋል። በዚህም የሽብሩ ቡድኑ ዓላማ አንዱ የሆነውን የኢትዮጵያውያን ሙስሊሞችን የኢኮኖሚ ተሳትፎ ማኮሰስን ለማሳካት በማሰብ አዋጅን በመመሪያ ጥሰዋል። ግለሰቡ በ2004 ለአዲስ አበባ ማዘጋጃ ቤት በተጻፈ ደብዳቤ ለአባሽ ማሰልጠኛ ተቋም ግንባታ የሚውል በቦሌ ክፍለ ከተማ የሚገኝ 100 ሺህ ካሬ ሜትር ቦታ እንዲሰጥ በፊርማቸው አዘዋል። በዚህም የህዝብ ስልጣን ለራሳቸው የሽብር ዓላማ ማሳኪያ ተጠቅመዋል። ስለሆነም ግለሰቡ የሽብር ድርጊትን በማቀድ በማሴር በማነሳሳትና በመፈጸም ወንጀል በጸረ ሽብርተኝነት አዋጅ ቁጥር 652 ዝባር 2001 አንቀጽ አራት እና ሰባት ሁለት የተመለከተውን በመተላለፍ ወንጀል በሌሉበት ተከሰዋል። አራተኛ ተከሳሽ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ተከሳሽ የቀድሞ ጠቅላይ ሚኒስትር መለስ ዜናዊን ሶስተኛ ተከሳሽን የእግር ኮቴ ያለምንም መጨመርና መቀነስ በመከተል የሽብር ቡድን መርተዋል። የሽብር ድርጊቱን የተቃወሙ ሙስሊሞች ላይ እርምጃ እንዲወሰድ ትዕዛዝ ሰጥተዋል። በሀገሪቱ የቴሌቪዥን ጣቢያ 21ኛ ተከሳሽና በአልጀዚራ የቴሌቪዥን ጣቢያ ህዝበ ሙስሊሙን ጥቂቶች ሲሉ አሸማቀዋል። ለሚፈጸሙ የሽብር ድርጊቶች ሁሉ አመራር ሰጥተዋል። በአባባልም የሀገሪቱ የበላይ አመራር ከመሆናቸው አንጻር በይሁንታ በማለፍ በቀጥታ አመራር የመስጠት ያህል ተሳትፎ አድርገዋል። ስለሆነም ሀገሪቱ ውስጥ የተፈጸሙ የሽብር ድርጊቶችን በሙሉ በማቀድ በመፈጸምና አመራር በመስጠት ወንጀል የጸረ ሽብርተኝነት አዋጅ ቁጥር 652 ህዝባር 2001 አንቀጽ 2 እና ሰባት ሁለትን በመተላለፍ ወንጀል ተከሰዋል። አምስተኛ ተከሳሽ የፌዴራል ፖሊስ ኮሚሽን የሽብር ቡድኑ ወታደራዊ ክንፍ በመሆን በዜጎች ላይ ከፍተኛ የአካል ጉዳት አድርሷል። በሚያዚያ 2004 በአሳሳ በሐምሌ 2005 በኮፈሌ ቀኑና ወሩ ባልታወቀ በ2005 በሐርቡ በ2004 በሐረር በሐምሌ 6 2004 በአወሊያ መስጂድ በሐምሌ 14 2004 በአንዋር መስጂድና በሐምሌ 2005 በአዲስ አበባ ስቴዲየም ዙሪያ በኢትዮጵያውያን ሙስሊሞች ላይ የህይወት የአካልና የንብረት አሰቃቂ ጉዳት አድርሷል። በሐምሌ 6 2004 በሌሊት አወለ መስጂድ ውስጥ ለመጽዋት የሚሆን ምግብ ሲያዘጋጁ የነበሩ ሙስሊሞች ላይ እገታ በማድረግ በተዘጋ መስጂድ ውስጥ ባሉ ሙስሊሞች ላይ አስለቃሽ ጥይት ወደ ውስጥ በመተኮስ በሕዝብ ጤና ላይ ጉዳት አድርሷል። በሐምሌ 2005 የኢድ አልፈጥር በዓልን ለማክበር በአዲስ አበባ ስቴዲየም በመገኘት የአንደኛ ተከሳሽን የኢፈድሪ መንግስትን በሃይማኖት ጉዳይ ጣልቃ ገብነት በመቃወማቸው በሺዎች በሚቆጠሩ ሙስሊሞች ላይ አሰቃቂ ድብደባ እና እስር ፈጽሟል። በእለቱ ከአስር ሺህ በላይ ሙስሊሞችን ለእስርና እንግልት ዳርጓል። በመሆኑም ከሁለተኛ ተከሳሽ ህወሀት ኢህአዲግ በተሰጠው አመራር የሽብር ድርጊቱን በቀጥታ የፈጸመ በመሆኑ በጸረ ሽብርተኝነት አዋጅ ቁጥር 652/2001 አንቀጽ 3

ስድስተኛ ተከሳሽ የብሔራዊ መረጃና ደህንነት ቢሮ የሽብር ቡድኑ መረጃ ክፍል በመሆን ለቡድኑ አመራሮች ሐሰተኛ መረጃን በመስጠት የሽብር ድርጊቱን አቀጣጥሏል። የሽብር ቡድኑ አመራሮችን ከጀርባ ሆኖ በመምራት ሆን ብሎ በኢትዮጵያውያን ሙስሊሞች ላይ ሽብር እንዲፈጸም አበረታቷል። የተለያዩ በህቡዕ የተፈጸሙ ግድያዎችን አሲሯል፣ አቀነባብሯል፣ ፈጽሟል። በ በ2005 በደሴው ሸህኑሩ ኢማም ላይ የተቀነባበረ ግድያ ፈጽሟል። ይህን በማድረግም የህዝበ ሙስሊሙን የመብት ጥያቄ እንቅስቃሴ ለማኮላሸት ንጹሃን አስሯል። በሀሰት የከሰሳቸውን ዜጎች ከኢትዮጵያውያን ሙስሊሞች ህገ መንግስት ይከበር እንቅስቃሴ ጋር ለማዛመድ ጥረት አድርጓል። ቢሮው ከአምስተኛ ተከሳሽ የፌዴራል ፖሊስ ኮሚሽን ጋር በመተባበር ዜጎችን የማገት የማሰር፣ ቶርች የማድረግና የመግደል ወንጀል ቀጥተኛ ተሳታፊ ሆኗል። በተጨማሪም ቢሮው በሐምሌ ስምንት ሁለት በተወሰኑ የህዝበ ሙስሊሙ መፍትሄ አፈላላጊ ኮሚቴ አባላት ላይ የመኪና እገታና ጠለፋ ሙከራ አድርገዋል። በሐሰት በተወነጀሉት የመፍትሄ አፈላላጊ ኮሚቴ እና በተለያዩ ምድብ ችሎት በቀረቡ ንጹሃ ሙስሊሞች ላይ ከአስራ አንደኛ ተከሳሽ የፌዴራል ወንጀል ምርመራ ጋር በመሆን ለሽብር ድርጊታቸው የሚሆኑ የሐሰት ምስክሮችን በማባበል አለያም በማስፈራራት አዘጋጅተዋል። ስለሆነም የሽብር ድርጊት ቀጥተኛ ተሳታፊ በመሆንና ምስክር በማባበል ወይም በማስፈራራት ወይም ማስረጃ በማጥፋት ወንጀል በጸረ ሽብርተኝነት አዋጅ ቁጥር 652 እዝባር 2001 አንቀጽ 3 1 2 3 4 እና 10 1 የተመለከተውን በመተላለፍ ተከሷል። ሰባተኛ ተከሳሽ የኢፌዴሪ የፌዴራል ጉዳዮች ሚኒስትር የሽብር ቡድኑ ስልጠና እና የምልመላ ክፍል በመሆን ሰርቷል። የሕዝብን ሀብትና ጊዜ ለእኩይ ዓላማው በመጠቀም የሽብር ቡድኑን አላማ ለማስፈጸም በሙሉ ልቡ ተንቀሳቅሷል። አስረኛ ተከሳሽን መጅልስን እንደ ሃይማኖታዊ ሽፋን በመጠቀም አክራሪ ስልጠናዎችን አዘጋጅቷል፣ አካሂዷል ህገ መንግስት ማስተማር በሚል ስም በሃይማኖታዊ ጉዳዮች በቀጥታ ጣልቃ በመግባት ኢትዮጵያውያን ለዘመናት የሚያምኑባቸውን ጉዳዮች በአዲሱ አክራሪ አስተሳሰብ መተካት እንዳለባቸው በ2003 ሐምሌ ወር በሀሮማያ ዩኒቨርሲቲ ከአስረኛ ተከሳሽ የኢትዮጵያ እስልምና ጉዳዮች ጉባኤ መጅሊስ ጋር በመተባበር ባዘጋጀው የአህባሽ ስልጠና ላይ የአንደኛ ተከሳሽን የመንግስትን አቋም አንጸባርቋል። የሚኒስትር መስሪያ ቤቱ የአክራሪ አስተሳሰቡ ማስፋፋትና በሙስሊሙ ሃይማኖታዊ ጉዳይ ላይ ጣልቃ የገባ ቀጥተኛ ትዕዛዝና መመሪያ መስጠት የዕለት ከዕለት ተግባሩ በማድረግ ህገ መንግስታዊ ጥሰት ፈጽሟል። የሽብር ቡድኑን ለመፈጸም ላቀደውና ለፈጸመው የሽብር ድርጊት የአስተሳሰብ መደላደል በመፍጠር ከፍተኛ አስተዋጽኦ አድርጓል። ስለሆነም የሽብርተኝነት ድርጊት እንዲፈጸም ስልጠና በመስጠት ወንጀል በጸረ ሽብርተኝነት አዋጅ ቁጥር ስድስት አምሳ ሁለት እዝባር ሁለት ዜሮ ዜሮ አንድ አንቀጽ አምስት አንድ ሁለት የተመለከተውን በመተላለፍ ተከሷል። ስምንተኛ ተከሳሽ የኢፌዴሪ ፍትህ ሚኒስቴር የሽብር ቡድኑ ለሚፈጽማቸው ህገወጥ ድርጊቶች የህግ ሽፋን በመስጠት ተንቀሳቅሷል። በስሩ በሚገኘው የፌዴራል አቃቤ ህግ በኩል ከ11ኛ ተከሳሽ የፌዴራል ወንጀል ምርመራ ማዕከላዊ ጋር በመተባበር የሽብር ቡድኑ የሚፈጽማቸውን የህገ መንግስት ጥሰቶችና የሽብርተኝነት ተግባራት የሚቃወሙና ለህዝብ የሚያጋልጡ የነፃነት ታጋዮችን ጋዜጠኞችንና የፖለቲካ ሰዎችን በሐሰት ውንጀላ በመክሰስና የሐሰት የምስክርና ሰነድ በማዘጋጀት ወንጀል ፈጽመዋል። በተለይም የህዝበ ሙስሊሙን ህጋዊ ወኪሎች የሽብር ቡድኑ በፈጸመው በሽብር ወንጀል በመክሰስ ለሽብርተኝነት ከለላና ጥበቃ ሰጥቷል። በመሆኑም የህዝበ ሙስሊሙን የመብት ጥያቄ የዓለም ማህበረሰብን ባስደመመ ሰላማዊና ህጋዊ መንገድ የመሩና ያስተባበሩ የህዝብ ልጆችን ያለምንም ሀፍረት ወይም ርህራሄ ለእስርና እንግልት ዳርገዋል። ንጹሃን ቤተሰብ አባወራ አልባ አድርገዋል። ህፃናቶቻቸውን ያለ አባትን እንክብካቤ እንዲያድጉ አድርገዋል። በአጠቃላይ ሚኒስትር መስሪያ ቤቱ የሽብር ቡድኑ የዜጎች ዋስትና የሆነውን የፍትህ ስርዓት ለጊዜያዊና ለርካሽ የፖለቲካ ጥቅም እንዲውል በዚህም የሚኒስትር መስሪያ ቤቱ የህዝብን ደህንነት አደጋ ላይ በመጣል የፍትህ ስርዓቱን ለጥቂት የሽብር ቡድኑ አባላት ፖለቲካዊ ጥቅም በማዋሉ በማዋሉና ለሽብር ድርጊት ከለላና ሸፋን በመስጠቱ በሽብር ድርጊት ተባባሪነት የጸረ ሽብርተኝነት አዋጅ ቁጥር 652 ህዝባር 2001 አንቀጽ 5 2 እና 71 የተመለከተውን በመተላለፍ ተከሷል። ዘጠነኛ ተከሳሽ የኢፌድሪ ትምህርት ሚኒስቴር የሽብር ቡድኑ በረጅም ጊዜ እቅዱ የኢትዮጵያ ሙስሊሞችን የከፍተኛ ትምህርት ተሳትፎ ለማኮሰስ በሚያደርገው ህገ ወጥ እንቅስቃሴ የኢፌድሪ ትምህርት ሚኒስቴርን ሲጠቀም የሚኒስትር መስሪያ ቤቱ ለሽብር እቅድ ስኬት በፈቃደኝነት ተባብሯል። ተከሳሹ የእምነት ነፃነትን የሚቃረን የተማሪዎች ደንብ በማርቀቅ ተማሪዎች የመማርና ማስተማር ሂደቱን በማያደናቅፍ ሁኔታ የሚተገብሯቸውን ሃይማኖታዊ ስርዓቶች ለማገድ ተንቀሳቅሷል። በዚህም የእስልምናም ይሁን የክርስትና እምነት ተከታዮችን ከሃይማኖተኝነት ለማራቅ ለሽብር ቡድኑ አጎብዳሽ ትውልድ የመፍጠር የረጅም ጊዜ የጎንዮሽ አላማ መሆኑን እያወቀ ወይም ማወቅ ሲገባው ሆን ብሎ የሽብር ቡድኑ ተባባሪ ሆናል። ስለሆነም ሽብርተኝነትን በመርዳት ወንጀል የጸረ ሽብርተኝነት አዋጅ ቁጥር 652 እዝባር 2001 አንቀጽ ሰባት አንድ የተመለከተውን በመተላለፍ ተከሷል።